ሕዳር 11፣ ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትናም ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። አብይ አህመድ ከዛ ሁሉ ዛቻና ያዙኝ ልቀቆኝ ጉራ በኋላ ወደ ኤርትራ ሽማግሌ መላካቸው ተሰማ የኤርትራ መንግስትን እንዲሸመግልላቸው የኬንያን መንግስት ልከዋል የተባለው የኢሳያስ አፈወርቅ መንግስት ለሽማግሌዎች የሰጣቸው ምላሽ አስገራሚ ነውም ተብሏል። አብይ አህመድ በአደባባይ ያዙኝ ልቀቁኝ፣ በጓሮ ደግሞ አስታርቁኝ ሆኗል ነገራቸው። ዝርዝር መረጃ በጉዳዩ ላይ ደርሶናል፣ እናስደምጣችኋለን። ወዲህ ደግሞ በአማራ ክልል በአራቱም አቅጣጫ መሬት ያንቀጠቀጠ ከባድ የተባለ ውጊያ እየተደረገ ነው። የአገዛዙ ኃይል በወሎ ፋኖች መብረቅ እንቅስቃሴ ሲደርስበት በታንክ እና ዙ 23 ቢኤም እና በሌሎች ከባድ መሳሪያዎች የታገዘ ከባድ ጦርነት አድርጓል። ናጅሬም አልቀመስ ብለዋል። ከቀናት በፊት በፋኖ ተማርኮ እንደነበረ በቪዲዮ ጭምር ያሳየናችሁ ኮሎኔል ዘሪሁንም አገዛዙ በፈጸመው የድሮን ጥቃት እሱን ጨምሮ ሌሎች ምርኮኞች ተገድለዋል። ዝርዝር ይዘንበታል። ወዲህ ደግሞ በጎንደር ዘመቻ አርበኛ ጌትነት መሳፍንት ተጀምሮ የአገዛዙ ጦር እንደ ጉድ ሲታጨድ ከመቶ 80 በላይ የብልጽግና ወታደሮች ሲገደሉ በርካታ የአገዛዙ ወታደራዊ መኪኖችም ወድመዋልን የተባለው ከጎንደር ዝርዝር ይዘናል። በሸዋም የብስራትና የድል መረጃ ሲሰማ የአፋሃድና የአፋባሃ ጦር በጋራ ውጊያ በማድረግ የአገዛዙን አየር ወለድ ኮማንዶ ጦር ሲያበራዩት ሸዋሮቢትን ጨምሮ በርካታ የሸዋ ግዛቶች በጦርነት ሲናጡ ውለዋልን የተባለው ዝርዝር ይዘንበታል። ወዲህ ደግሞ በወለጋ የአገዛዙ ጦር በፋኖ ደባቅ ሲመታ የውል ጋነ ፋኖ አጠፍ አለ ብሎ በ17 መኪና ተጭኖ የመጣ የአገዛዙ ሰራዊት ሙትና ቁስልኛ ሆኗል። ይባስ ብሎ ፋኖን በመሳሪያ ምርኮም አንበሽብሾታል። ዝርዝር መረጃ ይዘናል። የኦርቶዶክሳውያን ግድያም በመረጃ ሰዓታችን የሚዳሰሰው ጉዳይ ነው። ሰላም ጤና ይስጥልኛ አድማሽ ተመልካቾች እንደምን ቆያችሁ? ከላይ በአርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮው ላይክ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ህዝብ፣ ልጆች ድል፣ ጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁ ይቆዩም። ቀዳሚ ወዳደረግኳቸው ዘገባዎች አልፋለሁ። በኦሮሚያ ክልል አርሲ የቀጠለው የኦርቶዶክሶች ጭፍጨፋ በሀረርጌ የመቀጠሉም ተሰማ። በኦሮሚያ ክልል አርሲ በርካታ የኦርቶዶክስ ምዕመናን መገደላቸው ይታወቃል። በምስራቅ አርሲ በሶስት ወረዳዎች በመቶዎች የሚቆጠሩ የኦርቶዶክስ እምነት ተከታዮች የተገደሉ ሲሆን በኦሮሚያ ሀረርጌም ስድስት የኦርቶዶክስ እምነት ተከታዮች መገደላቸው ተረጋግጧል። የአገዛዙ አረመኔነት ጥግ የታየበት ጭፍጨፋ በሀረርጌ መፈጸሙን ምንጮች ለሚዲያችን ተናግረዋል። በምዕራብ ሀረርጌ በትናንትናው ዕለት በተፈጸመው ሃይማኖታዊ ተኮር ጥቃት ስድስት የኦርቶዶክስ የእምነት ተከታዮች ሲገደሉ ዛሬ ደግሞ አንድ አሰቃቂ ተግባር ተፈጽሟል የተባለው። የአራት ልጆች እናት የሆነችው ወይዘሮ ገነት በምዕራብ ሀረርጌ ዶቦ ወረዳ የፊጀነት የቀበሌ መስዋዕትነት መቀበሏን ከስፍራ የደረሰን መረጃ አመላክቷል። በምዕራብ ሀረርጌ ዶቦ ወረዳ የፊጀነት የቀበሌ የኦህዴድ ብልጽግና ታጣቂ ኃይል የአንድ ቤተሰብ አባላትን ሙሉ በሙሉ በማገድ ከወሰደ በኋላ ወይዘሮ ገነት የተባሉ የአራት ልጆች እናትን በአሰቃቂ ሁኔታ መገደሉ ማዕከሏም ተረጋግጧል። ታግተው ከተወሰዱ የቤተሰብ አባላት መካከል አቶ ደበበ፣ ወይዘሮ ገነት የሰባት ልጆች እናት ወንድ ልጃቸውንና የሴት ልጃቸውን ባል አግተው ከወሰዷቸው በኋላ ብዙ ድብደባ ደርሶባቸው የሕክምና ክትትል እየተደረገላቸውም ይገኛል። ከነዚህ ኦርቶዶክሳዊያን ውስጥም በድብደባው ህይወታቸው ያለፈው የአራት ልጆች እናት የሆኑት ወይዘሮ ገነት ስርዓተ ቀብራቸው በደቦ ቅዱስ ሚካኤል ቤተ ክርስቲያን ተፈጽሟል ሲሉ የመረጃ ምንጮቻችን መረጃውን አድርሰውናል። ይህ በእንዲህ እንዳለ በአማራ ክልልም አሰቃቂ ተግባር ተፈጽሟል። እንደሚታወቀው በትላንትናው እለት ቢቢሲ ዓለምን ያስደነገጠ በአማራ ክልል በሴቶች ላይ እየተፈጸመ ያለውን የግፍ የአስገድዶ መድፈርና ሌሎች ተግባራትን የገለጠበት እጅግ መላው ዓለም የደነገጠበትን መረጃ አውጥቶ ነበር። ታዲያ ይህ መረጃ ከመውጣቱ ትላንትናና ዛሬ ደግሞ ተጨማሪ አዳዲስ ዘግናኝ ግፎች በአማራ ሴቶች ላይ ተፈጸመዋል። የአራተኛ ክፍል ተማሪ በአገዛዙ ሰራዊት ተደፍራ ተገደለች። ተማሪ ቃል ኪዳን አዲሱ ታፈረም የ14 ዓመት ህፃን ስትሆን የሰከላ ወረዳ ግሽ አባይ አንደኛ ደረጃ ትምህርት ቤት የአራተኛ ክፍል ተማሪ ነበረች። በትላንትናው ዕለት ሕዳር 10 ቀን 2018 ዓም በአገዛዙ ሰራዊት ሰከላ ወረዳ ሻባይ ከተማ ሱቅ እየሰራች ባለችበት ሰዓት ለቃለ መጠየቅ ትፈለጊያለሽ በማለት ከምትሰራበት ሱቅ አውጥተው ወደ ጫካ ወስደዋታል። ራሱን የመከላከያ ሰራዊት እያለ የሚጠራው የብልጽግና ኃይል ተማሪ ቃል ኪዳንን ወደ ጫካ ከወሰዳት በኋላ አሽከር በር ከተባለ የገጠር ቀበሌ ላይ በቡድን በመድፈር መረጃው እንዳይወጣ በሶስት ጥይት በመምታትና የተለያዩ የሰውነቱ አካሏን በጩቤ በሞጋት በአሰቃቂ ሁኔታ ገድለው እንደ ጣሏት የዓይን ማኞች ገልጸውልኛል ሲል ኢትዮ 251 ሚዲያ ዘግበዋል። እንግዲህ እንደምታውቁት አድማጭ ተመልካቾቻችን እኛም በትላንትናው ዕለት ሰፊ ዘገባ እንደሰራንበት ዓለም አቀፉ ቢቢሲ በትላንትናው ዕለት በወጣው መረጃ ያው ምንም እንኳን ከባህሩ በጭልፋ ቢሆንም በአማራ ክልል ሴቶች ላይ የመከላከያ ሰራዊት ተብዬው የአገዛዙ ኃይል እየፈጸመ ያለውን ግፍና አሰቃቂ ድርጊት መዘገቡ አይዘነጋም። ከዚህ ዘገባ ጋር በተያያዘ ታዲያ ገና ይህ ዘገባ ወጥቶ 42 ሰዓት እንኳን ሳይሞላው የአገዛዙ ኃይል ሌላ ተጨማሪ ወንጀሎችን በአማራ ሴቶች ላይ እየፈጸመ ቀጥሏል። አሁን በቀጥታ ወደ ሌሎች ዘገባዎች አልፋለሁ። አብይ አህመድ ከዛ ሁሉ ዛቻና ያዙኝ ልቀቁኝ ጉራ በኋላ ወደ ኤርትራ ሽማግሌ መላካቸው ተሰማ። የብልጽግናው ቁንጮ አብይ አህመድ ከዓመት በላይ በኤርትራ ላይ ሲዘቱ ከቆዩ በኋላ ሽማግሌ ልከዋልን የተባለው አብይ አህመድ በዚህ ሳምንት ከኤርትራ ጋር አሸማግሉኝ የሚል ጥያቄ ለማቅረብ በኬንያ ዊሊያም ሩቶ መኖሪያ ቤት እንደነበሩም ተገልጿል። ከኬንያ የዲፕሎማቲክ ምንጮቻችን እንዳገኘነው መረጃ ከሆነ ኬንያ በሽምግልና ወደ ኤርትራ መላኳ ነው የተገለጸው። የኬንያው ጠቅላይ ሚኒስትር ዊሊያም ሩቶ በአብይ አህመድ የሽምግልና ጥያቄ መሰረት የኬንያ የስለላ ድርጅት ኃላፊ ኑረዲን ሃጂን እሳቸውን ወክለው ወደ ኤርትራ ኢሳያስ አፈወርቄ ጋር መላካቸውም ታውቋል። በዚህ ሽምግልና ላይ የኬንያ አሸማጋዮች ካነሱት ነጥብ መካከል በዋናነት የተነሳው ኢትዮጵያ አሁን ባላት አቅም ደረጃ ጦርነት መክፈት አቅም የላትም፣ ስለዚህ ነገሩ በረድ አድርጉት የሚል ነበር። በተቃራኒው የኤርትራው ፕሬዚዳንት ኢሳያስ አፈወርቄ አብይና መንግስታቸው በእኔ ላይም ሆነ በሀገሬ ላይ ጉልህ የሆነ የጦርነት ፕሮፖጋንዳ ፕሮፓጋንዳ እያሰራጩ ባሉበት በዚህ ወቅት ኢትዮጵያ በዚህን ወቅት ጦርነት የማድረግ አቅም የላትም በሚል ነገር ብቻ እጄን አጣጥፌ አልቀመጥም ሲሉ ለአስታራቂዎቹ ምላሽ ሰጥተዋል ነው የተባለው። ከዚህ በተጨማሪም የኤርትራ መንግስት የኢትዮጵያ መሪ እስከዛሬ ለተናገራቸው ዛቻዎች በይፋይ መግለጫ ይቅርታ እንዲጠይቅና በሁለቱ ሀገራት መካከል መተማመን እንዳለና ጦርነት በፍጹም እንደማይከፍቱ በይፋይ መልኩ እንዲያሳውቁ መግለጫ እንዲሰጡ ሲልም የኤርትራ መንግስት ጠይቋል። ሽምግልናው አሁንም በውይይት ላይ መሆኑን የውስጥ ምንጮቻችን የነገሩን ሲሆን አብይ አህመድ በአደባባይ ያዙኝ ልቀቁኝ፣ በጓሮ ደግሞ አስታርቁኝ ይሆናል ነገሩ። ደጋፊዎቹን ለማስደሰትና በስልጣን ለመቆየት ብሎ የማይወጣው ጣጣ ውስጥ የገባው አብይ አህመድ በፓርላማ ሲደነፋ ሰንብቶ አሁን መደበቂያው ያው ጠፍቶታል ነው የተባለው የዚህን ሽምግልና ውጤት ተከታትለን ወደ እናንተም የምናደርስ ይሆናል አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ምሰበር የጦር ግንባር መረጃዎች አልፋለሁ የምስራቅ አማራ ኮር አንድ እና ኮር ሁለት እንዲሁም የምንሊክ እዝ ልዩ ዘመቻ ኢህአዶች በጥምረት ባድረጉት ተጋድሎ ራያ ግንባር ላይ ታላቅ ድል አስመዘገቡ። የፋሽስቱ አገዛዝ ብልጽግና ሰራዊት በራያ ቆቦ በጮቢ ግንባርና ተኩሎሽ ግንባር በበርካታ እግረኛ ሰራዊት በቅርቡ ባስገባቸው ቻይና ሰራሽ ኦራል ላይ በተጠመዱ 3 155 ኤም ኤም መድፎች ቢኤም ብረተለበሶችና ዙ 23 ታግዞም ህዳር 9 ቀን 2018 ዓ ዓ ከቀኑ 9 ሰዓ ጀምሮ እስከ ሕዳር 10 2018 ዓም ምሽት በተጠናቀቀው ተጋሎ ከባድ ሰብዊና ምቁሳዊ ኪሳራ አስተናግዶም ወደ መጣበተ ተመልሷል ተብሏል። በተጋሎ የምስራቅ አማራ ኮር አንድ አህዶች አውጃኖ ክፍለ አሳምኖ ክፍለ ጦር ሁለተኛ ና አምስተኛ ሻለቆችና ከኮር ሁለት ዲቢና ወርቅ እንዲሁም የእዙ ልዩ ዘመቻ በጥምረት ባድረጉት ብርቱ ትንቅንቅ ተጋሎ የብልጭግና ኃይል ላይ ከባድ ሰብዊና ምቁሳዊ ኪሰራ በማድረስና ቀጠናውን በማስከበር ታላቅ ድል ተጎናስፈዋል። በተጋድሎ ከባድ ሽንፈት የገጠመው የፋሽስቱ አገዛዝ ሰራዊት የገጠር መንደሮችን ታዳጊ ከተሞች ላይ ከባድ መሳሪያ በማስወንጨፍ በሰው ህይወት ላይ የሞትና የአካል ማጉደል አደጋ ሲያደርስ ቁጥራቸው ቀላል የማይባል እንስሳቶችም ተጨፍጭፈዋል፣ ቤትና ንብረትም ወድመዋል ነው የተባለው። ይህ በእንዲህ እንዳለ ዚሁ ወሎ ላይ ስንቆይ ሰበር ዜና ኮሎኔሉን ጨምሮ ሌሎች ምርኮኞች የመከላከያ ሰራዊት አባላት በድሮን ጥቃት ተገደሉ። ከዚህ ቀደም በዚሁ በሚዲያችን ላይ በማቅረብ ይህንን ምርኮኛ ኮረኔል አሳይተናችሁ ነበር። አገዛዙ በጊዜ ምርኮኛ ማቆያ ማዕከል ላይ በፈጸመው የድሮን ጥቃት የ12ኛ ክፍል ጦር ምክትል አዛዥ ኮረኔል ዘሪሁን ማሙዬን ጨምሮ ሌሎች ምርኮኛ የመከላከያ ሰራዊት አባላት መገደላቸውን ሚዲያችን ለማረጋገጥ ችሏል። ኮረኔሉ ትላንት ምሽት ከመገደሉ ሳምንታት በፊት የራሱን ህዝብ በድሮን መጥቶ የፈጀ ሲል የብልጽግናውን አገዛዝ ገልጾት ነበር በዘመቻ አባናዶ የተማረከው በሰሜን ምስራቅ እዝ የ12ኛ ክፍለ ጦር ምክትል አዛዥ ኮሮኔል ዘርሁን ማሙየን ጨምሮ ሌሎች ምርኮኞች የመከላከያ ሰራዊት አባላት ትላንት ሕዳር 10 ቀን 2018 ዓም ምሽት በተፈጸመባቸው የድሮን ጥቃት መገደላቸውን ነው ሚኒሊክ እዝ በህዝብ ግንኙነቱ መምሪያው በኩል በወጣው መረጃም ያስታወቀው። ይህ በእንዲህ እንዳለ ደግሞ ወደ ጎንደር ስናልፍ ዘመቻ አርበኛ ጌትነት መሳፍን ተጀምሮ የአገዛዙ ኃይል አይቀጡ ቅጣት ተቀጣ። በዘመቻ አርበኛ ጌትነት መሳፍንት ከመቶ ሰማንያ በላይ የብልጽግና ኃይል ሙትና ቁስለኛ ተደረገ። ለሶስት ቀናት በዘለቀው በክቡር ሰማቱ አርበኛ ጌትነት መሳፍንት ስም በታወጀ ዘመቻ የራሳ ሞራ ውብነህና የአባደፈን መሳፍንት ልጆች በተለያዩ ግንባሮች አስደናቂ ድል መጎናጸፋቸውን ሚዲያችን ከበላይ ዘለቀ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። በሰሜን ጎንደር ቀጠና በአራት አቅጣጫ ውድድ አባት ወረዳ አጅሬጃኖራም ያመራው የብልጽግና ስራ ሰራዊት ደፋሪው የአብይ አህመድ ግሪሳ በራስ አሙራው ሶስተኛ ኮረ ሰራዊት በቆላማው የወገራ ጠገዴና አርማጭሆ እንዲሁም ዛሪማና ቦዛ አዋሳኝ መሬቶች እንደ በረዶ ቀልጦ ቀርቷል። ተክተልትሎ የመጣው የብልጽግና ኃይል አራቡራ ቀበሌ አቦ ገዳም መርጠጭ፣ ጸበልና ወይራ ጊዮርጊስ ከ30 በላይ ሲደመሰስ 23 ቁስለኛ ሆኗል። ሁለት ወታደራዊ ተሽከርካሪም ከጥቅም ውጭ ተደርጓል። ቀሪው ወደ ዳባት ፈርጥጧል ነው የተባለው። በደባርቅ አቅራቢያ ጥራይና የተገረፈው የብልጽግና ኃይል ለጊዜው በውል ቁጥሩ ያልታወቀ የብልጽግና ኃይል ሰብአዊና ቁሳዊ ኪሳራም ደርሶበታል የተባለው መቋቋም ስላልቻለም ሸሽቶ ደባርቅ ተመልሷል። አጅሬ ወንበርዬ ሚካኤል፣ አይረፍዳ ማርያም እንዲሁም መድሃኔ ዓለምና ቻይና ካምፕና ተንሳይ በተሰኙ ልዩ ቦታዎች በተደረገ እልህ አስጨራሽ ትንቅንቅ የአባደፈን መሳፍንት ልጆች የጌትነት መሳፍንት ወንድሞች የአብይን ሰራዊት በእሳት ቆልተውታል። ጀግናው ጌትነት መሳፍንት በወደቀበት አጅሬም ከ65 በላይ የብልጽግና ኃይል ሲደመሰስ ከሰባ በላይ ደግሞ ቁስለኛ መሆኑንም አረጋግጠናል። ሶስተኛ ቀኑን ያስቆጠረው የቀጠናው ፍልሚያ በድምሩ ከ180 በላይ የኦህዴድ ብልጽግና ሰራዊት ሙትና ቁስለኛ ማድረግ መቻሉን የእዙ ህዝብ ግንኙነት መምሪያ ለሚዲያችን አሳውቋል። ይህ በእንዲህ እንዳለ ደግሞ ወደ ሸዋ ስናልፍ የአገዛዙን ጦር ወንድማማቾቹ አፋሃድና አፋባሃ በጋራ በመሆን አበራዩት። በኤፍራታ ግድም ወረዳ መሽጎ ለወራት ህዝቡን ሲዘርፍ ፍልስፍና ሲያሰቃይ የቆየው በ103ኛ ጊሮ ለድ ክፍለ ጦር ላይ የአገዛዙ ሰራዊት ላይ የአማራ ፋኖ ጥምር ሰራዊት በተቀናጀ የጋራ ተጋድሎ በርካታ አገዛዙን ሰራዊት ሞትና ቁስለኛ አደረጋቸው። በሸዋ ጠቅላይ ግዛት እዝ ይፋትና ጥሙጋ አውራጃ በኤፍራታና ግድም ወረዳ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝና የአማራ ፋኖ ብሔራዊ ኃይል አሳምነው እዝ በጋራ በመሆን ከአፄ አምደ ጽዮን ኮር ከተወጣጡ የክፍለ ጦር ሻለቃዎች በቀጠናው ከሚገኙ የአርበኞች ፋኖ እንዲሁም የአፄ ዘርዓ ያዕቆብ ኮር ይኩን አምላክ ክፍለ ጦርና የሰባለ ሰባ ክፍለ ጦሮች በቅንጅት በመሆን በዛሬው ዕለት ህዳር 11 ቀን 2018 ዓ ም ከንጋቱ 11 ሰዓት ጀምረው በወረዳዋ በር ግቢ ቀበሌ በአይነቱ ለየት ያለ በአራት አቅጣጫ በተካሄደው የተቀዳጀ አውደ ውጊያ የአገዛዞን ሰራዊት ክፉኛ መምታታቸውን የሚዲያችን መረጃ ምንጮች ከቦታው አረጋገጡ። ሰፊ የአውደ ውጊያ ቀጠና በወሰደው የዛሬው ተጋድሎ በሁለት ወሳኝ ግንባሮች ውጊያ የተደረገ ሲሆን፣ ልዩ ቦታው በጃና ሞራ ተራራ በአመጂ ገብርኤል በበር ግቢ ውሃ ታንከርና፣ በቴሌታወር አካባቢዎች የሸፈነ ታላቅ ተጋድሎ እየተደረገ ሲሆን የፋኖ ሰራዊት በተቀናጀ አንድነት የብልጽግናና ከርካሪ መስበር ችሏል ነው የተባለው። በተደረገው የተቀናጀ አውደ ውጊያ አጼ አምደ ጽዮንኮር የዳንቦ ክፍለ ጦር ሞገሴ አንደኛ ሻለቃና ማንበግር ማን ሶስተኛ ሻለቃ እንዲሁም ሰባት ለሰባ ክፍለ ጦር የናውሰና የሲኖ ሻለቃ እንዲሁም የአስማረ ዳኝ ሻለቃ በጋራ በመሆን ከአፋ ማስተዋወድ እና ከአፋ በመወጣጣት ታላቅ ተጋድሎ ፈጽመዋል። በዛሬው አውደ ውጊያ የአማራ ፋኖ ትግል የአንድነት ኃይል የታየበት በአርበኛ ደመን ዘውዴ የተመራው የአፄ ዘርዓ ያዕቆብ ኮር እና የኮሮ ልዩ ኦፕሬሽን ክፍል አርበኛ አበበው ዘለቀ የተመራ ሰራዊት ወንድማዊ ፍቅርን ባነገቡ የይኩኖ አምላክ ክፍለ ጦር አሳልፍስ ተሻገር ሻለቃና የሰባ ለሰባ ክፍለ ጦር ደመላሽ ሻለቃ በሌላኛው የአውደ ውጊያ ግንባር ልዩ ቦታው በሳራምባቴ ላ የታወረ በካላለ ጎማም እንዲሁም በተርተራ አካባቢዎች በተደረገ ላስጨራሽ ትንቅንቅ በርካታ የአየር ወለድ ክፍለ ጦር አባላቱ ላይ የብልጽግናን ሰራዊት በመምታት ቅስሙን የሰበሩት ሲሆን በቀጠና የሚገኘው የጦር ወንጀለኛው የብልጽግና ሰራዊት የፋኖችን ክንድ መቋቋም ሲያቅተው ከከሚሴ ከተማ ተጨማሪ ኃይል ቢያስገባም ከደረሰበት ከፍተኛ ኪሳራ ሊታደገው አልቻለም። በከሰያት አመጃ ገብርኤል ተራራው ላይ በሰፈረው የአገዛዙ ሰራዊት ላይ የራምቦ ክፍለ ጦር ሞገሴ አንደ ከፍተኛ ሻለቃ ታላቅ ተጋድሎ በማድረግ በርካታ የብልጽግና ኃይልን በመረፍረፍ የክብር መስዋዕትነት የተከፈለበት በተናበበ የሻለቆች አንድነት ስኬታማ ውጤትም ፈጽማለች። ብልጽግና ወታደራዊ ጠቀሜታ ያለውን የአላላ ጀበል ተራራን ለመያዝ ባደረገው ትንቅንቅ የብርሃኑ ጁላ ሰራዊት በሰባለሰባ ክፍለ ጦር ሲኖ ሻለቃ ተገርፎ ሲመለስ፣ ከወትሮ ለየት ባለ መልኩ የአንድነት ድባብ የታየበት በፋኖ ሰራዊት በተናበበ የጥምረት ኃይል በአገዛዙ ወታደሮች ላይ የጋራ ድል ጎና ጽፋቸውን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮርና የአማራ ፋኖ ብሔራዊ ኃይል የህዝብ ግንኙነት ክፍሎች ለሚዲያችን በላኩት መረጃ ማስታውቀዋል። በተደረገው የጋራ ኦፕሬሽን የብልጽግና ኃይል በሶስት አምቡላንስ ሙትና ቁስለኛውን ወደ አጣዬ ከተማ ሲያስገባ የአጣዬና የከሚሴ ሆስፒታሎች ከቀላል እስከ ከባድ የአየር ወለድ ክፍለ ጦሩ አባላቶች መሞላታቸውም ተረጋግጠዋል። የፋኖ ኃይሎች በተለይ አፋሃድና አፋ አፋባሃ በዛ ዕለት ያሳዩት አንድነት ይበል ይቀጥል የሚያስብል ነው ሲሉም የአይን እማኞች ገልጸዋል። ይህ በእንዲህ እንዳለ እዚሁ ሸዋ ላይ ስንቆይ የአፋሃድ ሸዋ ጠቅላይ ግዛት እዝ የአርበኞች ጦር ታደል ወርቁ ብርጌድ ቃኞች በሸዋ ሮቢት ቀበሌ 6 ላይ የተሳካ ኦፕሬሽን ሰሩ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በሸዋ የሚገኘውን የብልጽግናን አየር ወለድ ኮማንዶ ና አማራን በመካል ስርዓቱ ያደሩ ባንዳዎችን እየተከታተለ በመደበኛ ውጊያና ወታደራዊ ላማ ባድረገ የደፈጣ ጥቃት ከሸዋ ምድር እያጸዳቸው ይገኛል። ዛሬም እንደተለመደው የአፋድ ሸዋ ጠቅላይ ግዛት እዝ አርበኞቹ ጦር ታድል ወርቁ ብርጌድ ቃኞች በሸዋ ጠቅላይ ግዛት እዝ ይፋትና ጥሙጋ አውራጃ ሸዋሮቢክ ከተማ አስተዳደር ቀበሌ 06 ቆቦ ድልድይ ኬላ ላይ በነበሩ የስርዓቱ አሽከሮች ላይ በሰነዘሩት ድንገተኛ ጥቃት በርካታ የብልጽግና ኃይል ሙትና ቁስለኛ ሲሆን፣ በርካቶች ሚሊሻዎች እስከ ወዲያኛው ተሸኝተዋል ተብሏል። አሁን በቀጥታ ከአማራ ክልል በመውጣት በወለጋ ከባድ ተጋድሎ እያደረጉ ወዳሉት የአማራ ፋኖ ኃይሎች እናልፋለን። መነሻውን ምስራቅ ወለጋ ዞን ጊዳ አያናሲ ቦሱሪ ወረዳ ያደረገው የአገዛዙ ሰራዊት በ22 መኪናዎች በመጫን የአማራ ፋኖ በወለጋ ይገኙበታል ወደተባለው አቤ ደጎሮ ወረዳ ውባንጫ ቀበሌም በቀን 8/2018 ዓ ም አመሻሹን ጨለማን ተገን በማድረግ ኔትወርክ በማጥፋት ለክህባ እየተንቀሳቀሰው የአገዛዙ ሰራዊት በትላንትናው ዕለት ጠዋት የአማራ ፋኖ ቦልጋ አካል የሆነው ጽናት ክፍለ ጦር ላይ በአምስት አቅጣጫ ኃይሉን አሰልፎ በከባድ መሳሪያ የታገዘ ከፍተኛ ጦርነት ቢከፍትም በአምስት አቅጣጫ የተከፈተባቸውን ከባድ ጦርነት በድርጅት ወታደራዊ አዛዥ በፋኖ አደም ተፈራ እየተመሩ በደቂቃዎቹ ውስጥ አሰፍስፎ የቀረበውን የአገዛዙን ሰራዊት በመልሶ ማጥቃት ድምጥ ማጡን አትፍተው የያዘውን ከነፍስ ወከፍ እስከ ቡድን መሳሪያ ቀምተው አስከሬኑን እያዝረከረከ እንዲፈረጥጥም አድርገውታል ተብሏል በዚህ የተደናገጠው ከፍተኛ የመከላከያ ና የዞን አመራሮች ወዲያውኑ ዙ 23 ጨምሮ ከባባድ መሳሪያ ያዘ ሰራዊት በአቤደጎሮ ወረዳ ከቱሉ ዋዮና ከቱሉ ጋና ከተሞች በአስቸኳይ እንዲጨመር አድርገው አሁንም ከሰዓት በኋላ እንደገና አገር ሽቶም ጦርነቱ እየተጀመረ ሲሆንም አሁንም የአደም ተፈራ የእጅ ስሬት የሆነችው ጽናት ክፍለ ጦር እስካ ፍንጫው ታጥቆ በትቢት ተወጥሮም የገባውን የአገዛዞን ሰራዊት አንገት ለአንገት ተናንቃው እየወገሩት እየወገሩት በነበሩበት ሰዓት ሌላኛው የአማራ ፋኖ በወለጋ አካል የሆነው ጌጤ ግርማ መብረቁ ክፍለ ጦር በአርበኛ አለፈ እየተመራ ድንገት ከተፍ ብሎም ቆረጣ በመግባት 17ቱን የአገዛዙን ሰራዊት አባላት ወዲያውኑ ወደማይመለሱበት በመሸኘት አስከሬናቸውን እያዝረከረኩ ወደኋላ እንዲፈረጠጡ ሲያደርግ፣ ጽናት ክፍለ ጦር ላይ ያንዣበበው የብልጽግና ኃይል አይቀጡ ቅጣት ተቀጥቶ የቡድንና የነፍስ ወከፍ መሳሪያውንን በከፊል ለፋኖ አስረክበው በአንፃሩም ቢሆን እንዲያፈገፍጉ ሰጥተውና አሁንም እንደለመዱት ለአመራሮቻቸው እየደወሉ እባካችሁ ድረሱልን የሚል የስቃይ ድምፅ እንዲያሰሙ ያደርጓቸው ሲሆን አመሻሹ ላይም ለሶስተኛ ጊዜ በከጉዳያ ቢላ ወረዳ ከልጉ ከተማ ተጨማሪ ኃይል እንዲገባ ተደርጎም ጦርነቱ ጨለማም ገላግሎታል ነው የተባለው። በአሁኑ ሰዓትም ከፍተኛ ምትን ያስተናገደው የአገዛዙ ሰራዊት አስክሬኑንና ቁስለኛውን ሰብስበ ምሽግ ውስጥ ተጨማሪ ኃይል እየጠበቀም ይገኛል። ይህ በእንዲህ እንዳለ ደግሞ በአሁኑ ሰዓት ጦርነት እየተደረገባቸው ያሉ አካባቢዎችን ጨምሮ አቤ ደንጎሮ ሲቦ ሱሪ ወረዳዎችን አማራ ብቻ የሚኖሩባቸው ቀበሌዎችን ከትላንት ማታ ጀምሮ እስከዛሬ ጠዋት ድረስ አራት ድሮን እና ሄሊኮፕተሮች ከፍተኛ አሰሳ እያደረጉ ይገኛሉ። መላው ህዝባችን አስፈላጊውን ጥንቃቄ እንዲያደርግ እናሳስባለን ሲሉ በቦታ የሚገኙ ምንጮች ገልጸውልናል። በተያዘ ዜና መከላከያው ከፍተኛ ጉዳት ማስተናገዱን ተከትሎ የኦሮሞ ሚሊሻዎች የመከላከያ ልብስ እየለበሱ እንዲገቡ መታዘዛቸውን ተከትሎ ከስምሪ ቀጠናቸው እየጠፉ እንደሚገኙም ምንጮች ለሚዲያችን ገልጸዋል። አሁን በቀጥታ መንግስትን በፍርሃት እያራደ ስላለው በየቀኑ አዳዲስ ክስተቶች እያሰማ እያሰማን ወዳለው ወደ ተማሪዎች አመፅ አለው። ተማሪዎች በትምህርት ጊዜያቸው ላይ ያለ አግባቡ ይጨምርባቸዋል የተባለውን የአንድ ዓመት የትምህርት ጊዜ በመቃወም ከባድ የተባለ የተቃውሞ ሰልፍ እያደረጉ ሲሆን ከኃይልና ኃይል ውጭ የመፍትሄ ሀሳብ የማያውቀው የአብይ አህመድ መንግስት ደግሞ ተማሪዎችን እየደበደበና አለፍ ሲልም በጥይት እያቆሰለ መሆኑን ተሰምቷል። የተማሪዎቹ አመጽ አራተኛ ቀኑን ይዘዋል። ተማሪዎች አገዛዙ የኃይል እርምጃ ሳያቆማቸው አመፃቸውን አቀጣጥለው እየቀጠሉ ሲሆን ሰልፎቹ ከ ቢቢ በመውጣት ከማህበረሰቡ ጋር በመቀላቀልም እየተደረጉ ነው ተብሏል። ዳውን ዳውን ብርሃኑ ነጋ የሚሉ መፈክሮችም የበሰበሰው የአብይ አህመድ አገዛዝ ከትከሻችን ላይ ይውረዱ ወደሚሉ መፈክሮች መቀየራቸውን ትላንትና ከደብረ ታቦረ ተቃውሞ ሰልፍ ላይ ተመልክተናል። ይህ በእንዲህ እንዳለ ደግሞ ከዚህ ጋር በተያያዘ በወለጋ ዩኒቨርሲቲ ተማሪዎች ታሪክ ሰርተዋል። የአገዛዙ ፌዴራል ፖሊሶች ተማሪዎችን በትነው ሰልፉን ለማደብዘዝ ሲሞክሩ ተማሪዎች እንቢኝ ለመብቴ በማለት በህብረት በፈጠሩት ንቅናቄ ሳራሩጣቸው የነበረውን የአገዛዙን ኃይል የኃይል ሚዛኑን በመቀየር የፌዴራል ፖሊስን ከግቢው እየሮጠ እንዲወጣ አድርገውታል ነው የተባለው። ተማሪዎቹ በፈጠሩት የአንድነትና አይበገሬነት ስሜት የተደናገጡት የፌዴራል ፖሊሶች ወደ ሰማይ ቢተኩስም ንቅንቅ ያለላቸው ተማሪ አልነበረም ነው የተባለው። በዚህም የወለጋ ዩኒቨርሲቲ ተማሪዎች ከግቢው ውጭ በመውጣትም ጭምር ሰልፍ አድርገዋል ነው የተባለው። ረፈድ ብሎ ተያዞ በዚህ ሁነት በመደናገጡ ከፌዴራል ፖሊስ በተጨማሪ ቀይቦን የተለባሽ የመከላከያ ኮማንዶችን በወለጋ ዩኒቨርሲቲ ጨምሮ በመላው አገሪቱ ማሰማራቱ ሲገለጽ በከፍተኛ ፍርሃት ውስጥ መሆኑን አልደበቀም ነው የተባለው። ለዩኒቨርሲቲ ተማሪዎች አሁንም ድረስ ከትምህርት ሚኒስቴር ሆነ ከመንግስት አካላት የተሰጠ ምላሽ የለም። ምላሻቸው በኃይል ለማፈን መሞከር ብቻ ነው። ይህ በእንዲህ እንዳለ ደግሞ ከዩኒቨርሲቲ ተማሪዎች ተቃውሞ በተጨማሪ የመንግስት ሰራተኞች ተቃውሞ በደቡብና በሌሎች ኦሮሚያ አካባቢዎች እየተረገ ሲሆን በቅርቡ ዶክተሮች ሁለተኛ ዙር አድማና አመፅ ለመጀመር በዝግጅት ላይ መሆናቸውንም አሳውቀዋል። ይህ በእንዲህ እንዳለ ደግሞ ታምቁ የቆየው የአዲስ አበባ ህዝብ ግፍና መከራ በአመፅ ሊፈነዳ ከጫፍ መድረሱን ታላላቅ የዓለማችን የስለላ ድርጅቶች ፍንጭ እየሰጡ ነው። አዲስ አበባ ከምርጫ በፊት ከፍተኛ አመፅ እስከ መፈንቅለ መንግስት የሚደርስ አመፅ ሊያነሳ ይችላል በሚልም በብልጽግና መንግስት ከፍተኛ ስጋት ተፈጥሯል። በተለይ ከወር በኋላ ይጨ ይጨምራል የተባለው ነዳጅ ላይ የ30 ፐርሰንት ግብር ሀገሪቷ ላይ ባሉ ሸቀጦች ላይ የሚፈጥረው የዋጋ ንረት ለህዝቡ ዋነኛ ማስፈንጠሪያ ይሆነዋል ተብሎ በብልጽግና ቤት ተፈርቷል። የተባለው የአዲስ አበባን ህዝብ አፍኖ ለመያዝ ከወዲሁ በርካታ ሰራዊት ወደ ከተማዋ እየተመመ ሲሆን፣ የኦሮሚያ ልዩ ኃይል ኮትሮ በተለየ መልኩ ወደ አዲስ አበባ እየገባ መሆኑም ተመላክቷል። አዲስ አበባ ላይ አንዳች ነገር ሊከሰት እንደሚችል እና በማንኛውም ሰዓት በታጣቂዎች እጅ ልትገባ እንደምትችል ከቀ ቀናት በፊት የካናዳ መንግስት ባወጣው መግለጫም አስታውቆ ነበር ዛሬ ደግሞ የጀርመን መንግስት ለዜጎቹ የከፊል ማስጠንቀቂያም ሰጥቷል። ጀርመን አስጠነቀቀች። አዲስ አበባ ሙሉ በሙሉ ሰላም አለመሆኗንም ጀርመን ገልጻለች። ሀገሪቷ ወደ ኢትዮጵያ እንዳትጓዙ ስትል ለዜጎቿ እያስጠነቀቀች ነው። ሰሞኑን የእንግሊዝና የካናዳ መንግስታት ዜጎቻቸው ወደ ኢትዮጵያ እንዳይሄዱ አስጠንቅቀው ነበር። ትላንት ደግሞ የጀርመን መንግስት ለዜጎቹ ወደ ኢትዮጵያ እንዳትሄዱ አዲስ አበባም ቢሆን ሰላም አይደለም ብለዋል።